ስሙ! ስልካችሁ ውስጥ በሺዎች የሚቆጠሩ አጸያፊ ቪዲዮዎች ይጫናችሁ፣ ጊዜያችሁን በከንቱ እያሳለፋችሁ፣ ሰላትን በአግባቡ ያልሰገዳችሁ፣ በኪሶቻችሁ የሐሽሽና የሲጋራ አቋጠሮችን ይዛችሁ የምትዞሩ የምታመነዝሩ ሴቶችን በሐራም የምታናግሩ፣ በአላህ ይሆንብኝ፣ አላህ ይህን ሁሉ ስትሰሩ የማይመለከታችሁ እንዳይመስላችሁ። እሱ ከፈለገ በደቂቃ ውስጥ የምትሰሩትን ማጋለጥ ይችላል። ግን ምናልባት ወደ እሱ ብትጸጸቱ ብትመለሱ፣ አሕዋላችሁ ቢቀየር ብሎ ነው እድል እየሰጣችሁ ያለው ግን በፍጹም ሊገባችሁ አልቻለምንም። በየስትራሃና መዝናኛ ቦታዎች ከሴቶች ጋር በሐራም በየቦታው እየተቀመጣችሁና እየተዝናናችሁ ያላችሁ አስተውሉ። አላህ በምትሰሩ ተጸያፊ ስራ ላይ ዝንጉ መስሎ እንዳይታያችሁ። ግን አላህ ይታገሳል፣ ይታገሳል፣ ይታገሳል። በመጨረሻም ግን አያያዙ ከባድ ነው። በአላህ ይሁንብኝ አያያዙ ከባድ ነው። ስሙ በደንብ መኪና

በአላህ ሁንብኝ ወደ አላህ መመለስ ከባድና አስቸጋሪ እንዳይመስላችሁ በጣም ቀላል ነው። ከናንተ የሚጠበቀው ስንዝር መራመድ ነው፣ አላህም ይበልጥ ይቀርባችኋል። የአላህን ሂዳያ ለማግኘት በእውነተኛ ልብ ወደ እሱ መመለስና ለእሱ እንባ ማንባት በቂ ነው። ብዙ ወንድም እህቶች በየቀኑ ወደ አላህ እየተመለሱ ሕይወታቸውን እየቀየሩ ነው። እናንተስ? በአላህ ይሁንብኝ ከ99% በላይ ወጣቶች በየጊዜው በምናደርጋቸው መሐደራዎች ለመቀየር እየታገሉና እየተቀየሩ ነው። ወደ አላህ ለመመለስ መንገዶች ሁሉ ክፍት ናቸው። ለአላህ ብላችሁ ሁለት ረከዓዎችን በተውበትም መስገድ፣ ለአላህ ብላችሁ ስልካችሁ ውስጥ የጫናችሁት ተናጸያፊ ነገሮች ማጥፋት፣ ለአላህ ብላችሁ መጥፎ ጓደኞችን በጥሩ መቀየር። ይህን ሁሉ ካደረጋችሁ በእርግጠኝነት አላህ ከፍ ያደርጋችኋል። አላህ ጥሩን ነገር ሁሉ ይሰጣችኋል። አላህ ያስደስታችኋል። እናንተ ወጣቶች ወይ አላህን አመጻችሁት። አላህን አስቆጣችሁት። እሺ፣ ከዚህ በኋላ ምን ቀራችሁ? ንገሩኝ እንጂ ምን ቀራችሁ? አይበቃም? ተውኑ፣ ወደ አላህ ተመለሱ። አይበቃም ቁርአን በየቤታችን ሰቀን ማስቀመጣችን? አይበቃም መስጊዶችን ባዶ ማድረጋችን? የአላህን ሕግና የረሱልን ሱና አጥባቂዎች ፂማቸውን አስዎ ወስትመለክቱ አትቀኑ በአላህ ሁንብኝ። እነዚያማ ወንድሞቻችሁ ከናንተ ጋር አላህን ሲያምፁ የነበሩት ተውበትን አድርገው አሁን በየመስጊዱ ቁርአን ሓለቃ ላይ ቁጭ ብለው አላህም ከፍ አድርጓቸዋል። ስንት ወጣቶች ናቸው በእንደዚህ አይነት መሐደራዎች ህይወታቸው ተቀይሮ አሁን በየመስጊዶቹ አላህን በመገዛት ላይ የተጠመዱ ብዙ አሉ። አስፈላጊም ከሆነ እነሱም ቀርበው ያገኙትን ደስታ ሊነግሯችሁ ይችላል።

በአላህ ፍቅር ልባችሁ ሙሉት። ወደ አላህ በመመለስ ህይወታችሁን አስውቡት። አይስጠላችሁም? ግን ይህ ያላችሁበት የተከሰከሰ ህይወት፣ ሲጋራ፣ ሐሺሽ፣ ሙዚቃ፣ ሙሰልሰሎችን መመልከት ከጭንቀትና ከፍርሃት ውጭ ምን ያተረፋችሁት ነገር አለ? መች ይሆን ህይወታችሁ የአላህ ዲን የሚሆነው? መች ይሆን ለአላህ የምትጎነበሱት? መች ይሆን ወደ አላህ የምትመለሱት? መች ይሆን አላህን የምትጠሩት ያ ረብ፣ ያ ረብ ብላችሁ ያላችሁበት አስቀያሚ ህይወት ይብቃችሁ፣ እረተው ይብቃችሁ። እናንተ ወጣቶች እስከመቼ ሐሽሽና ሲጋራ ያጨሳችሁ? ኻቲማችሁ የተበላሸ ነው የሚቀጥለው። እስከመቼ ሰካራም ሆናችሁ? ኻቲማችሁ የተበላሸ ነው የሚቀጥለው። እስከመቼ ምንድን ነው የምጠብቁት? አሁን ባላችሁበት ህይወት ደስተኛ እንዳልሆናችሁ ራሳችሁ ታውቃላችሁ። ለአኼራና ለቀብር ፈተና ዝግጁ ናችሁ ብትባሉ ምንም እንዳላዘጋጃችሁ ታውቃላችሁ አይደል? ታዲያ ምንድን ነው የምጠብቁት? በህይወታችሁ ደስተኛ ካልሆናችሁ፣ ለቀብር ፈተና ዝግጁ ካልሆናችሁ ምንድነው ዓላማችሁና የምጠብቁት ነገር? የቀረው ነገር አንድ ነገር ብቻ ነው። እሱም ወደ አላህ መመለስ ሂዳያን መወፈቅ። በአላህ ይሆንብኝ እንዲህ የጮኽኩ በዚህ ሙቀትና በዚህ ሌሊት ከታች ግሬን የሙቀት እሳት የጠበሰኝ የምመጸናችሁና የምመክራችሁ ለአላህ ብዬ ስለምወዳችሁ ኸይር እንዳያልፋችሁ ደስተኛ ሕይወት ስለምመኝላችሁ ልክኛ የተደሰትነው እናንተ እምትደሰቱና የውስጥ ሰላም እንድታገኙ ስለምፈልግ ነው። በሐራም ጊዜያችሁ ሴቶች ጋር የምታጠፉ ስልካችሁ ላይ በሐራም የጫናችኋቸው ቪዲዮዎች ምን ይጠቅሟችኋል? የቀረው ነገር አንድ ብቻ ነው፣ እሱም ወደ አላህ መመለስ ሂዳያን መወፈቅ ብቻ ነው። ኑ ወደ አላህ ተመለሱ።